አይኖች ህይወታቸውን ቀለል ባለ ነገር እንዴት እንደሚኖሩና እየኖሩበት ያለውን ቦታ ዛሬ ከኔ ጋር ሆነን ሙሉ በሙሉ እናያለን ማለት ነው። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ብቻ ነው። የመጀመሪያው ተራራ ሀገረ ቻይና ላይ ሲሆን የሚገኘው ከሀገረ ቻይና ወደ አንድ ሰዓት የእግር መንገድ አለው ማለት ነው። መኪናም ሊያስገባ አይችልም። ወር ባቡር ነው። ባቡሩ ደግሞ በወረፋ ሲሆን የሚወስደው ትኬት እንደቆረጣችሁ በሳምንቱም ሊደርሳችሁ ይችላል፣ በወርም ሊደርሳችሁ ይችላል። ምክንያቱም ይሄ ቦታ ብዙ ሰው የሚያዝ አቅም የለውም። ምኑ ቤቱ ማለት ነው፣ ተራራ ጋ የተሰራው ቤት። ስለዚህ እዚህ ቦታ ላይ ከአንድ ሰው ወይም ከሁለት ሰው በላይ መኖር አይችልም። ምክንያቱም ተራራ ጋ ነው፣ ምን እንደሚፈጠርም ስለማይታወቅ በዛ ተባለ አንድ ሰው አለ። ዕድለኛ ሆናችሁ እዚህ አካባቢ የመኖር እድል ከተሰጣችሁ እናንተ ማለት ነው፣ ትኬቱ ከደረሳችሁ የመኖር ፍቃድ የሚሰጣችሁ ለአንድ ሳምንት ብቻ ነው። ከዛ በፊት ከእናንተ የሚጠበቀው ነገር አለ፣ የወር አስቤዛ። የሳምንት አይደለም፣ የወር አስቤዛ። ምክንያቱም ምን እንደሚፈጠር እዚህ ቦታ ላይ አይታወቅምና ማለት ነው። የአየር ንብረቱ በየሰከንዶች ስለሚለዋወጥ እናንተ የግድ በደንብ ምግብ መያዝ አለባችሁ። ልብስም በደንብ መያዝ አለባችሁ ማለት ነው። ወደ ጉዞ ስንሄድ የሰማይ ላይ ሊፍቶች በዛ ሲሆን ጉዞ፣ የሰማይ ላይ ሊፍቶች ካረፋችሁ በኋላ ቢያንስ እንኳን የሶስት ሰዓት የእግር መንገድ ይጠብቃችኋል። ምን ይሄ ብቻ ይህንንም የሶስት ሰዓት እግር መንገድ ካልተጓዛችሁ ከመንገድ ላይ ትመለሳላችሁ እንጂ ነገ ግቡ ተብላችሁ ሳምንት፣ ሁለት ሳምንት መንገድ ላይ ቁጭ ብላችሁ መሄድ አት አትችሉም። ይሄ የቻይና የተራሮች ህግ። እናም እዚህ ተራራ ላይ ለመሄድ የመጀመሪያው ነገር ብርታት ያስፈልጋል። ሁለተኛው ነገር ደግሞ ድፍረት ያስፈልጋል። ምክንያቱም እዚህ ተራራ ላይ ብቻችሁን ለአንድ ሳምንት ከወፎችና ከአዋፍት ጋር ብቻ ነው። አንድ ሳምንት በኋላ ለቀጣይ ትኬት ለቆረጠ ለተረኛ ቤቱን ለቃችሁ ትወጣላችሁ ማለት ነው። ሁለተኛው ቦታ ደግሞ በረዶ በበረዶ የሆነ ቦታ ላይ የተሰራ ሲሆን እንዴት ሰሩት ካላችሁ ማንም አያውቅም እንዴት እንደተሰራ፣ ብቻ ግን ስለ መጎብኘቱ ብቻ ነው ሰው የሚያውቀው ማለት ነው። እዚህ ቦታ ላይ መቆየት የሚቻለው ከሁለት ሳምንት እስከ ሶስት ሳምንት ሲሆን፣ እዚህም በደንብ ምግብ መያዝ አለባችሁ። ይሄ ቦታ ህይወታችሁን በቅጽፈት ሊነጥቃችሁ ስለሚችል ሪስክ አለው። ያንን ሪስክ ፈርማችሁ ነው የምትሄዱት፣ ምክንያቱም የቻይና መንግስት እዚህ ጋር አይመለከተውም ሙሉ በሙሉ መከላከያ ይሰጣችኋል። አንድ ሳምንት ኦር ሁለት ሳምንት ውስጥ ትቀመጡ ነው እዚህ ቦታ ላይ ምክንያቱም ይሄ ቦታ ከአንድ ሰው ውጭ ምንም ነገር አይዝም። እንደምታዩት ይሄ ቦታ ማለትም ሙሉ ቤቱ አልጋ አለው፣ ሁሉም ነገር አለው፣ ጅፓስ ሳይቀር አለው። ጅፓሱን ግን እስከ ድምጹ መጨረሻ መክፈት አይቻልም። ይሄ ህጉ ነው። ምክንያቱም ተራሮቹ ሊፈርስ ይችላሉ ብለው ስለሚያስቡ ማለት ነው። እናም እዚህ ቦታ ላይ ሁለት ሳምንትና ሶስት ሳምንት የመቆየት ድፍረቱ ካላችሁ ማንም አይናገራችሁም። ከፈለጋችሁ እውጭ ወጣችሁ መቀመጥን ትችላላችሁ፣ ጣራው ላይም መሰቀል ትችላላችሁ። ብቻ ሁለት ሳምንት ኦር ሶስት ሳምንት ሲሞላችሁ በገዛ ፈቃዳችሁ ቤቱን ለቃችሁ ትሄዳላችሁ ለቀጣይ ተረኛ ትለቃላችሁ ማለት ነው። ይሄን ቤት ቤቱ እንደነገርኳችሁ እንዴት እንደተሰራ የሚያውቅ ነገር የለም። ሙሉ ግድግዳ እንዳለ ድንጋይ ሲሆን ተቦርቦሮም ከፊትና ከኋላ መስታየት አለው፣ እንዲሁም ጣራ አለው ማለት ነው። ጣራውም ምንም ነገር አይበሰውም። ጣራው ከጠንካራ ነገር ነው የተሰራው ማለት ነው። እንደምታዩት በተራመዳችሁ ሰዓትም በረዶ እግራችሁ ሊያሰምጦና ሊወጣችሁ ይችላል። ይሄ ነገር እድል አለው ሪስክም አለው ማለት ነው። ላይክ እንደ ነው የምትኖሩት እንደ ድላችሁ ነው የምትሞቱት ማለት ነው። ምክንያቱም ያላችሁበት ተራራ ሊናድም ይችላል። ስለዚህ ይሄን ነገር መጎብኘት ድፍረት ያስፈልገዋል ማለት ነው። ግን ደግሞ ይሄን ሁሉ እየሰሙ ጎብኚዎች አሁንም ከመጎብኘት አልታረሙም ማለት ነው። ምክንያቱም እዛ ቤት ላይ አንዴ ከወጣችሁ በጣም ደስ የሚል ንጹሕ አየር እንዳለ ይናገራሉ ማለት ነው። ሙሉ ጎብኚዎች መጎብኘት ስትፈልጉ ከታች የተዘረጋ መሰላል እስከ ጫፍ ድረስ ስላለ ብርታት ካላችሁ እግራችሁም ጠንካራ ከሆነ በሶስት ቀን ኦር በአራት ቀን ውስጥ ትደርሳላችሁ ማለት ነው። የቻይና መንግስትም እንደዚህ የሚሰሩ ቤቶችን የሚያጸዱ ሰዎችን እየላኩ ሙሉ በሙሉ በየሳምንቱ ጣራውን ያጸዳሉ። እንዲሁም ችግር ካለበት ሪሙ እያደረጉት ይሄዳሉ። በደንብ ይፈትሹታል ማለት ነው። ስለዚህ ጎብኚው ብዙም ስጋት የለበትም ማለት በየሳምንቱ እየመጡ ቼክ የሚያደርጉለት ከሆነ እንዴት ስጋት ይኖረዋል ካላችሁ እውነት ነው። አሁን ያለበት ድልድይ ሙሉ በሙሉ እርግጠኛ ሆናችሁ መቆም የለባችሁም። አንዳንድ እያለፋችሁ ነው መዝለል ያለባችሁ መቆም ያለባችሁ፣ ምክንያቱም ሙሉ እንጨት ስለሆነ። ይሄ መሰላል በየዓመቱ ነው የሚቀየረው በየዓመቱ ነው የሚቀየረው። ማለት ደግሞ የበሰበሰ እንጨት ይኖረዋል። ገመዶችም ተላቀው ላልተው ሊሆን ስለሚችል ሪስክ አለው ማለት ነው። ያን ሪስክ እያወቃችሁ ነው ማለት ነው የምትገቡበት። እናም እስካሁን በብዙ ሺህ የሚቆጠሩ ጎብኚዎች ቱሪስቶች ማለት ነው ጎብኝተውታል።